እንደምን አላችሁ? ደህና ናችሁ? ቅዱሳን በዓለማችን ክፍል የምትገኙ የጌታ ጸጋ የጌታ ሰላም በያላችሁበት ይብዛ። እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት እናንተ ጋ ለማድረስ እገደዳለሁ። ያንን መልእክት በጋራ የምንከፋፈል ይሆናል ማለት ነው። ክብር ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሆን። ስለ ቅዱሳን ፈተና አንዳንድ ነገር አንስተን እናወራለን ከያዕቆብ መልእክት ምዕራፍ አንድ ከቁጥር አስራ ሁለት ጀምሮ ያለውን ክፍል በማንበብ እንጀምራለን ማለት ነው። በጌታ በኢየሱስ ስም ክፍሉን አነባለሁ። እንደዚህ ይላል፣ በፈተና የሚጸና ሰው የተባረከ ነው፤ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንንምና እርሱ ራሱን ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ስሳብና ስታለል ይፈተናል ይላል። ክብር ለኢየሱስ። ሲሆን ቀጥሎ ቁጥር አስራ አምስት ላይ እንደዚህ ይላል ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ይላል ክብር ላይ ኢየሱስ ሲሆን እዚህ ጋር በጣም የሚገርመው ነገር ቁጥር አስራ አራት ላይ ነገር ግን እያንዳንዱ እያንዳንዱ በራሱ ምኞት ስሳብና ስታለል ይፈተናል። ይላል ክብር ላይ ኢየሱስ ሲሆን በራሱ ምኞት አብዘኛውን ጊዜ ፈተና አምጪዎች ወይም ፈተና ፈጣሪዎች እኛው ራሳችን የምንሆንበት ሁኔታ አለ። ሰው በራሱ ምኞት ሲሳብና ሲታለል ይፈተናል ብሎ ሲል፣ እግዚአብሔር ማንንም አይፈትንም። እግዚአብሔር አብርሃምን ፈተነው ይልና የአብርሃም ፈተና ለመልካም ነው። እግዚአብሔር አብርሃምን የፈተነው የእምነት ፈተና ነው የሚባለው። በመጽሐፍ ቅዱስ ላይ በብሉይም በአዲስም ኪዳን እግዚአብሔር ሰዎቹን ለራሱ ለመልካም ዓላማ፣ ለራሱ ፕሮግራም ይፈትናል። ማለት አንድ ተማሪ ትምህርት ቤት ገብቶ ይማራል ይማራል፣ ከአጠና ጥሩ ውጤት ያመጣል። የሚማረውን ተማሪ አስተማሪ ይፈትናል የሚፈትነው ለክፉ ነገር አይደለም እንዲበረታ እንዲያጠና እንዲያውቅ ከዛ በኋላ ደግሞ ውጤታማ እንዲሆን ነው፣ አይደል? ሁላችንም እንደምናውቀው አስተማሪው የሚፈትነው ለክፉ ነገር አይደለም፣ ተማሪው ተምሮ ውጤታማ እንዲሆን እንዲያውቅ ነው፣ አደለ? ላይክ ዛት እንደዚያውም ጌታ ኢየሱስ እግዚአብሔር እኛን ስፈትን በክፉ አይፈትንም። ይህንን ነው ሐዋርያው ያዕቆብ የምነግረን። ምንድን ነው የሚለው እግዚአብሔር ማንንም አይፈትንም ነው የሚለው። ማንም ሰው ይላል ደግሞ፣ ማንም ሰው እግዚአብሔር ይፈትነኛል አይበል ይላል። እግዚአብሔር ወይንም በእግዚአብሔር እፈተናለሁ አይበል ይላል። እግዚአብሔር በክፉ አይፈትንም እርሱ ራሱ፣ ማንንም ደግሞ እግዚአብሔር አይፈትንም። ለምን? ስራው ይፈትናል። አሁን ለምሳሌ አስተማሪ ተማሪውን የሚፈትነው ፈተናውን ነው የተማረውን ነው እሱ አልፋለሁ፣ እሰራለሁ፣ ከዛ ውጤታማ ይሆናለሁ ብሎ ያለውን ፈተናውን ነው እንጂ የሚፈትነው አስተማሪ ከራሱ ፈጥሮ አይደለም። ይሄ ግልጽ ይመስላችኋል። ምንድን ነው? እግዚአብሔር ማንንም አይፈትንም፣ ምክንያቱም እግዚአብሔር ጋር ክፉ ነገር የለም። ነገር ግን እያንዳንዱ በራሱ ምኞት ስሳብና ስታለል ያን ጊዜ ምን ይሆናል? ይፈተናል። ያን ጊዜ ነው የሚፈተነው። ለምን? ምኞት በሰው ውስጥ ያለው ምኞት አንዳንድ ጊዜ ፈተናን ይዞ ይመጣል። ምኞት ያ ምኞት ፈተናን ይዞ ይመጣል። ያ ክፉ ምኞት ምንድን ነው የሚያመጣው? ያ ክፉ ምኞት ደግሞ ሞትን ያመጣል። ከዚህ በኋላ ምኞት ፀንሳ ሞትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ቅዱሳን ወገኖች፣ የቅዱሳን ፈተና ብዬ በሚላችሁ ጊዜ ምን ለማለት ነው?